ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን፣ ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። የሰዓቱ የመራርጥ ናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። አማራ ክልል የሰላም ምክር ቤት የሰላም ጥሪና ኦሮሚያ ክልል ሰሜን ሸዋ ዞን በመንገደኞች ላይ የተፈጸመው እገታ በተመለከተ ከፌስቡክ ትዝብት ጋር ዳምረን የያዝነው ዝርዝር መረጃ ስላለ አብራችሁን ቆዩ። ማርሽ ባንድ ብቻ ሳይሆን ገና መድፍ ይተኮሳል፤ ነብይ እዩ ጩፋ። ነብይ እዩ ጩፋ የኢትዮጵያ ወንጌላውያና ቤተክርስቲያናት ካውንስል በጸጥታ አካላት መታጀባቸውን ተከትሎ በትናንትና እለት ለወጣባቸው መግለጫ ማርሽ ባንድ ብቻ ሳይሆን ገና መድፍ ይተኮሳል ሲሉ ምላሽ ሰጥተዋል። ዝርዝሩን እንመለስበታለን። ሲዳማ ብሔረሰብ የዘመን መለወጫ የሆነው ፍጪ ጨምበላላ በሐዋሳ ጉዱ ማሌ ተከበረ። በዚህ አደባባይ በዓል ላይ የመንግስት ባለስልጣናት የሀገር ሽማግሌዎችና ጥሪ የተደረገላቸው እንግዶች ከብሔሩ ተወላጆች ጋር በደማቅ ሁኔታ ተከብሮ ውሏል። ይህ ፍጪ ጨንበላላ በዓል ከአስር ዓመት በፊት በዩኔስኮ የዓለም እርስ ሆኖ መመዝገቡ የሚታወስ ነው። ከውጭ ዜና የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከአሜሪካ ጋር ያለን ግንኙነት አብቅቷል ሲሉ ተደምጠዋል። ለዚህ መረጃ ላይና ጀርመን በሀገር ውስጥ አሸባሪነት ስለፈረጀችው የብርጌድ ንሃመዱን ቡድን ያወጣችውን መረጃ፣ በሁለቱ ጉዳይ ላይ ከፍተኛ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር ና ሰብስክራይብ በማድረግ እንድትከታተሉን አክብሮት የግፍራችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። የአማራ ክልል ሰላም ጥረትንና የፌስቡክ ትዝብት የኢትዮጵያ ፌዴራል መንግስት በታጣቂዎች የድርድር ስፍራ ፍላጎት ላይ ተመስርቶ እንዲደረግ ፈቃደኝነት ማሳየቱን የአማራ ክልል ምክር ቤት አቶ የአየራድ በለጠ በትናንትና ውረት ተናግረዋል። ነገር ግን በክልሉ እስካሁን በዘላቂ ጦርነት አንዱ ሌላውን ያለማመን ለችግሩ ዘላቂ መፍትሔ ለማበጀት በሚደረገው ጥረት ላይ እንክፋት መፍጠሩን አቶ የአየራድ አልሸሸጉም። ምክር ቤቱ በክልሉ ሰላም እንዲሰፍን የሚደረገውን ጥረት አጠናክሮ እንደሚቀጥል ሰብሳቢዎች ሲናገሩ የማህበራዊ ዘዴ ተጠቃሚዎች ደግሞ የተለያዩ ሀሳቦችን ሲቀባበሉ ታይቷል። ታሰው በየነ በፌስቡክ ባሰፈሩት ሀሳብ ካለፈው ስህተት የማይማር የሞተ ብቻ ነው። ከትግራይ ክልል እንማር። የሀገራችን ሽማግሌዎች ተንበርክቀው ሲለምኑ ቢታ ብሎ ደቡብ አፍሪካ ድረስ ተሄደ። ያ ሁሉ ወጣትና ሀብት ወደመ፣ ምን ተገኘ ሲሉ ይጠይቃሉ። በመቀጠልም አሁንም ባለመደማመጥ የሰው ህይወትና ንብረት እየወደመ ይገኛል። እኛ አስተያየት ጸሐፊዎች የጦርነት ገፈት ቀማሾች የሆኑ አይመስለኝም። የፌስቡክ ተዋጊዎች ነገሩን እናርግብ። ከጦርነት ትርፍ የለም። ለሁሉ ፈጣሪ ልቦና እንዲሰጥልን እንጸልያለን። አሜን። የሚል መልእክት አስተላልፈዋል። እኔ ያየሁ የሚል ስም የሰፈረው ሌላ ሴት ደግሞ ሰነፍረኛ ከቅርብ ሲሉት ከሩቅ ይመልሳል። በቀላሉ መፈታት የሚችለውን ችግር በብሬት እዚህ ካደረሱ በኋላ ድርድር ማለት ዋጋ የለውም ይላል። ፈቃዱ ተፈራ ወልደ ማርያም በበኩላቸው ይህ ሀሳብ ትልቅነትን ያመለክታል። የአማራ ክልል አስተዳደር ዘገየ። ይህ ሁሉ ችግር ሳይፈጠር በቀላሉ የሚስተካከል ጉዳይ እስካሁን ቆየ። ይህ ችግር የአማራ ሕዝብ አድርጎ በሚመለከቱ አካላት የተሰራ ሴራ ነው በማለት ሀሳባቸውን ገልጸዋል። ሰይድ መር ደግሞ ሽፍታ ጋር እንደራደርም ሲሉ ነበር እኮ አሁን ምን ተገኘ በማለት ነበር ጥያቄያቸውን ሀሳባቸው ያቀረቡት በኦሮሚያ ክልል ሰሜን ሸዋ ዞን በመንገደኞች ላይ የተፈጸመ እገታና የፌስቡክ ትዝብት። የተወሰነ ጊዜ ፋታ ያገኘ መስሉ የነበረ የጅምላ እገታ ከሰሞኑ እንደገና መከሰቱ ተሰምቷል። መነሻውን አዲስ አበባ አድርጎ ከአምሳ በላይ መንገደኞችን አሳፍሮ ወደ ደብረ ማርቆ ሲጓዝ የነበረ የስ ማመላለሻ በኦሮሚያ ክልል ሸሜን ሸዋ ዞን ከሰሞኑ በታጣቂዎች እገታ እንደተፈጸመበት የአይን እማኞች ለጣቢያችን አረጋግጠዋል። የአካባቢው ባለስልጣናትም ጉዳዩን እያጣሩ ስለመሆኑን የገለጹት ፋታ እየወሰደ የቀጠለ የሰላማዊ ሰዎች የጅምላ እገታ በተመለከተ በርካቶች በማህበራዊ መገናኛ ዘዴዎች ሀሳባቸውን አካፍለዋል። ቢሊዮኔሩ የተባለ አስተያየታቸውን በፌስቡክ ገጻቸው ባሰፈሩት ሀሳብ ማንነው እንደኔ ቃላቶ ዝም ያለ ሲሉ ጠይቀዋል። አማረ ጠና በኩላቸው ነገሩ ግራ የሚያጋባ እኮ ነው። በአንድ መስመር በተደጋጋሚ መከሰቱ ነው። ብሩም በባንክ እንደሚተላለፉ አንዳንድ ግለሰቦች ይናገራሉ። እንዴት እኒህም ቡድን ከደህንነት አካል ውጭ ሊሆኑ ቻሉ? ወይስ ደግሞ በዝምታ ማለፍ ተፈልጎ ነው? ደግሞ እኮ ህዝቡ ለመንግስት ግብር የሚከፍለው ደህንነቱ እንዲያስጠብቅለት ጭምር መሰለኝ። ፎቁ፣ መንገዱ ባቡሩ ቤተ መንግስት ድልድዩ ሰው በህይወት ሲኖር መሰለኝ የሚገለገልባቸው። ስለዚህ ቅድሚያ የህዝቡ ሁሉና ብታረጋግጡ ባልከፋ ነበር፣ በማለት የተሰማቸውን ሲያጋሩ፣ አቧህላም አቧህላም በበኩላቸው በቋጠሩት ስንኝ አምና የሞታችሁ ተኙ ዝም ብላችሁ፣ ወደ እኛ እንዳትመጡ የደላን መስላችሁ፣ ብሏል። ማርሽ ባንድ ብቻ ሳይሆን ገና መድፍ ይታኮሳል። ነብይ እዩ ጩፋ ነቢይ ጩፋ ኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ካውንስል በጦር መሳሪያ የታጀቡ የአገልጋዮች ጉባኤ ከወንጌል አስተምሮ ውጭ ናቸው በማለት ለሰጡት መግለጫ ምላሽ ሰጥቷል። ነቢዩ ጩፋ በምላሻቸው አንድ ነቢይ በፓትሮል መታጀቡ አይግረማችሁ፣ መታጀቡ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብሏል። በተጨማሪም ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ያሉት ነቢዩ ከዚህ በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ እንደሚሆኑ ተናግረዋል። በመጨረ መጨረሻም የመሻሻው አብይና የሾላው ነቢይ በተራ ጫጫታ አይጠፋም ሲል መልዕክቱን አጠናቋል። በኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የተሰጠውን መግለጫ መስማት ከፈለጉ ከዚህ ቪዲዮ መጨረሻ ላይ የሚመጣውን ዜና በመንካት ማዳመጥ ይችላሉ። የውጭ ዜና ስናልፍ ከአሜሪካ ጋር ያለን ግንኙነት አብቅቷል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ የሪበላር ፓርቲ መሪ፣ በኢኮኖሚ በደህንነትና በወታደራዊ ስርዓት ከጥንት እስከ ዛሬ የዘለቀው ከአሜሪካ ጋር ያላቸው ግንኙነት ማብቃቱን ከካቢኔ ስብሰባ በኋላ ለጋዜጠኞች በሰጡት መግለጫ ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት የዶናልድ ትራምፕ ወደ አሜሪካ የሚገቡ ተሽከርካሪዎችና የተሽከርካሪ መለዋወጮች ላይ በትናንትና ሁለት ያሳለፉትን የ25 በመቶ የታሪፍ ጭማሪ ተከትሎ ነው። ካናዳና አሜሪካ ከፈረንጆቹ 1965 አንስቶ በተሽከርካሪዎች ዙሪያ ያሰሩት ውል በር አስታውሰው አሁን ግን በታሪፍ ጭማሪ ምክንያት አብቅቷል ብለዋል። ከዚህ በኋላ ካናዳውያን ራሳቸውን የሚቆጣጠሩት ኢኮኖሚ መገንባት አለባቸው። ከሌሎች ሀገራት ያላቸው ግንኙነት እንዲሁም ማጤን ይገባል ብለዋል። ዶናልድ ትራምፕ ባለፈው ወር ከካናዳ ወደ አሜሪካ የሚገቡ የአልሞናይና ብረታ ብረት እንዲሁም ሌሎች ምርቶች ላይ የአምስት በመቶ የታሪፍ ጭማሪ ማድረጋቸው ይታወሳል። አሁን ላይ ደግሞ ካናዳን ጨምሮ ከአውሮፓ የሚገቡ ማንኛውም ተሽከርካሪዎች ላይ ሌላ ሃያ አምስት በመቶ የታሪፍ ጭማሪ አጽድቀዋል። ጭማሪው ከመጪው ሚያዝያ ሁለት አንስቶ ተግባራዊ ይደረጋል። የአውሮፓ ህብረት የአሜሪካን ኢኮኖሚ ለመጉዳት ከካናዳ ጋር ያለውን ግንኙነት ካላቆመ ሌላ የታሪፍ ጭማሪ ይጠብቃቸዋል ሲሉ ትራምፕ ተናግረዋል። ጀርመን የኤርትራ መንግስትን ለመገልበጥ አሲሯ ላለችውን የብርጌድና አመዱን ቡድን በሀገር ውስጥ አሸባሪነት ፈረጀች። የጀርመን ባለስልጣናት የኤርትራ መንግስት የመገልበጥ አላማን አንግቧል ባሉት ብርጌድና አመዱን በተሰኘ እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በስድስት ግዛቶች የፖሊስ ዘመቻ መጀመራቸው ተገለጸ። በተለያዩ የውጭ ሀገራት ውከትና በጥብታ አስነስቷል የተባለው የኤርትራ መንግስት ተቃዋሚ ብርጌድና አመዱን በጀርመን ህግ መሰረት በሀገሪቱ ውስጥ አሸባሪነት መፈረጁን የሀገሪቱ አቃቢ ጽህፈት ቤት በመግለጫው ማስተዋወቁን አሶሽቲቭ ፕረስ ዘግቧል። ባለፉት ሶስት ዓመታት በጀርመን በሚገኘው የብርጌድ ንሃመዱን ቅርንጫፍ ከፍተኛ የኃላፊነት ቦታ ያላቸው የተባሉ አስራ ሰባት ተጠርጣሪዎች መለየታቸውን ጽህፈት ቤቱ አትቷል። ባለስልጣናቱ የኤርትራ መንግስት የመገልበጥ ዓላማ ንግቦ የሚንቀሳቀስ ይንቀሳቀስ የዓለም አቀፍ ኔትወርክ መረቡ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ ስራቡ መጋቢት አስራ ስድስት ሁለት ሺ አስራ ሰባት ዓ.ም ለስድስት ግዛቶች ወረራዎችን ማካሄዳቸውን የዜና ወኪሉ አስነብቧል። ከሁለት መቶ በላይ የፌዴራልና የክልል ፖሊሶች በሀገሪቱ በሚገኙ ስድስት ግዛቶች በአስራ ዘጠኝ ንብረቶች ላይ ፍተሻ አድርገዋል። ከጀርመን በተጨማሪ በዴንማር እንዲሁም በተመሳሳይ ወቅት ፍተሻ መካሄዱን የጀርመኒ ዜና ወኪል ዲፒኤ ዘግቧል። ሆኖም እስካሁን ድረስ በቁጥጥር ስር የዋለ እንደሌለ ተገልጿል። በበርካታ የሰብአዊ መብት ተሟጋቾች ዘንድ ጨቋኝ ተብሎ የሚጠራው የኤርትራ መንግስት በዜጎቹ ላይ መጠነ ሰፊ ጥሰት በመፈጸም ይከሰሳል። በዚህም ምክንያት በኤርትራ ያለውን የፖለቲካና የእምነት ነጻነት ጭቆና፣ እንዲሁም የጊዜ ገደብ የሌለውን አስገዳጅ የብሔራዊ አገልግሎት በመሸሽ በርካቶች ኤርትራን ጥለው ይሰደዳሉ። ከኤርትራ የትጥግል ጀምሮ በውጭ ሀገራት ጠንካራ ማህበረሰብ አደረጃጀቶች መፍጠር የቻለው የኤርትራ መንግስት መጨረሻ የሚከበረውን የሰማዕታትና የግንቦት የነፃነት በዓሎችን በኢምባሲውና በደጋፊዎች አማካኝነት ሲያከብር ቆይቷል። ነገር ግን ባለፉት ሁለት ዓመታት አገዛዙን የሚቃወሙና የኤርትራ መንግስት እነዚህን ክብረ በዓላት ለፕሮፓጋንዳና ገንዘብ ለመሰብሰብ ይጠቀምበታል በሚል ብርጌድ ንሃመዱን የሚባለውን ቡድን ድንኳኖችን ማቃጠልን ጨምሮ ሌሎች መንገዶችን በመጠቀም እየተቃወሙ ይገኛሉ። በሀገሪቱ የተረቀቀው ህገ መንግስት ተግባራዊ እንዲደረግ፣ ምርጫ እንዲካሄድ፣ የፖለቲካ ምህዳር እንዲሰፋ፣ በፖለቲካ ልዩነት ምክንያት የታሰሩ እንዲፈ ሲፈቱ ና የብዙ ወጣቶች ፍልሰት ምክንያት እንደሆነ የሚነገርለት ገደብ የለሽ ወታደራዊ አገልግሎት እንዲቆምና መሰል ጥሪዎች ተደጋግመው ተሰምተዋል በደጋፊዎች ና በተቃዋሚዎች በተነሱ ሁከቶች የተነሳ በተለያዩ ሀገራት የፖሊስ አባላትን ጨምሮ በኤርትራውያንና በንብረት ላይ ጉዳት ደርሷል ከቅርብ ጊዜያት ወደ ኤርትራ የባህል ፌስቲቫል ዝግጅትን ምክንያት በማድረግ በኤርትራውያን መካከል በአውሮፓና አሜሪካ ከተሞች ግጭት ሲፈጠር መመልከት የተለመደ ሆኗል በባለፉት ዓመታት እስራኤልን ጨምሮ በጀርመን ስዊድን ኖርዌ እና በካናዳ ብዙዎችን ለጉዳት የዳረገ ግጭት ተከስቷል ውድ ዜና ላፍታ ቤተሰቦች የሳቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገን ቻናችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ የተሰናበትን። ጤና ይስጥልን።